ልጇን እንዴት ወልዳ እንዳሳደገች ትምህርት ቢኖረው ደስ ይለኛል። እናት የእናትን ጭንቀት፣ የእናትን መከራ አይተው ሴት ልጆች ቢማሩ ደስ ይለኛል። ወንዶችም አባት እንዴት ለፍቶ እንዴት እንዳሳደጋቸው፣ አባት ምን እንደሆነ ቢያውቁ ደስ ይለኛል። እኔ በእውነት ነው የምላችሁ። ሴት ልጅ እንዲህ የቻልኩት ምክንያት ሴት ልጅ አርግዛ ካረገዘች ሳት ጀምሮ ምጡን አይታ ተሸክማ ምን ሀላፊነት እንዳላት አይተው ቢያድጉ ምን አለበት እላለሁ እኔ ይሄ ይሄንን ትምህርት ምን አለበት እንደው እናቶች ቢያስተምሩ እናስተምር ቢሉም እናቴ እንግዲህ ጀመረሽ ልትባል ትችላለች እናት የድሮ ዘመን ወደፊት አታምጪ ልትባል ትችላለች ግን ያ የድሮ ዘመን ነበረ ደስ የሚለው ያሁኑ ግን ምንም እስቲ እስቲ ዝም ብላችሁ እስቲ ዝም ብላችሁ በፈጣሪ ስም እባካችሁ እንደው ሴት ልጅ እግዚአብሔር አድሏችሁ አገራችሁ ሄዳችሁ ጥሩ ትዳር ይስጣችሁና፣ ልጆቻችሁን እንዴት እንደምታሳድጉ መማር አለባችሁ። ሴት ልጅ ከጉልበቷ በታች ልብስ ብትለብስ ደስ ይለኛል። ሴት ልጅ እንብርቷ ቢሸፈን፣ ሴት ልጅ ገለዋ፣ በአጠቃላይ ክርስቶስ የሰጣት መከበሪያዋ ገለዋ ቢሸፈን እኔ ይሄንን እላለሁ ግን፣ አንደኛ ስደት ላይ መጥቼ የተበላሸሁት ደግሞ እኔ ነኝ። አለባበስ ላይ ግልጹን ስነግራችሁ፣ ለምን ኢንተርኔቱን እያየው ኢንተርኔቱን እያየው አንደኛ እኔ አሁን ፎቶዬን ብታዩ ልክ እንደ ሀረብ ነው የሚመስለው። ይህ ሰው ሀገር ሆኜ እ አናቴን እየዘቀዘው እግሬን እያወጣው ይህንን ደረቴን እያወጣው የተነሳሁት ፎቶ አሁን ቁጭ ብዬ ሳየው አቤቱ አምላኬ ይቅር በለኝ ማለት ጀመርኩ። ይቅር በለኝ ማለት ጀመርኩ። ጌታ ምስክሬ ነው፣ እውነቴ ነው። እህቶቼ፣ በእናታችሁ ይሄ እግዚአብሔር የሰጠሽን ገላ ሸፍነሽበት ከባልሽ ውጪ ምንም ነገር ማንም መንገደኛ ባይሽ። እኛ እኮ አንዳንዴ ሴቶች ነን ወንዶችን የምናሳስተው። ላለሁ በእኔ የደረሰ በማንም አይድረስላል። እኔ ራሴ እስታይሉን እንዴት አድርጌ ገለባ ብጬ እኮ ያመጣሁት አንደኛዋ እኔ ነኝ። ልጅ እኮ እውነቴን እኮ ነው ምላችሁ፣ እውነቴን እኮ ነው ምላችሁ። ይሄ ምኑ መሰላችሁ? መጀመሪያ ጥሩ አስተዳደግ አድጌ አረብ ሀገር፣ ሴር ተበላሽቼ ነው። በፊትማ መልካም አስተዳደግ ነበረኝ እኔ። አሁን ብታይ በቃ ዝም ብዬ አሁን ፎቶ ጋላሪ ውስጥ ከፍቼ ፎቶ ሳይ፣ ወይ ጉዴ! ታዲያ ያሁን ልጆች በምን ተለዩ? ከኔ በምን ተለዩ እላለሁ፣ በምን ተለዩ? እምብርቱንም አሳይቻለሁ። ከጡት በላይም ታይቼ ፎቶ ተነስቻለሁ። ራቁቴን በፓንት በጡት መያዣ ተነስቻለሁ። ይሄ ታዲያ እኔ ምን ላስተምር አልኩ። ራሴ ጥፋተኛ ነኝ። ግን ያ ሁሉ ቀርቶ ማለት ነው ያ ሁሉ ቀርቶ እኔ ጥሩ አስተዳደግ ቢያድጉ እኔ ጥሩ ነው ብዬ አስባለሁ እህቶቼ። አሁንም ግን ሰውን መክራለው እንጂ እኔ ራሴ ከባድ መካሪ ያስፈልገኛል።

ጣምይህ ምን ያደርገኛል መሰለሽ፣ እኔ እንደዚህ አሁን እንደዚህ ምለው በህፃንነት እያለሁ በሙታንት ምናምን፣ የስፖርት ሙታንት ምናምን የስፖርት ልብስ ለብሼ መራመድ ወዳለሁ። አባት አይወድም እኔ እሱ ሲለብስ እሱ እሱ ሲወጣ ደግሞ እኔ ጥሩ ስራ ነው ብዬ አላስብም። ሊ ሱሪ ስለብስ፣ የስፖርት ልብስ ስለብስ አይወድም። አንቺ ሴት ልጅ እኮ ነሽ፣ አጭር ልብስ እንዳትለብሽ፣ ረዥም ልብስ ለብሰሽ አርፈሽ ተቀማጭ ለን እንጂ ዝም ብሎ አይሰጠኝም አባቴ። እሱ ካለ እኔ አንዳንዴ አንዴ ወጣ አይልም። እንደላለው ስፖርት ልብስ ልለብስ እኮ ነው በትለ ብ ሲለብስ የራሱ ይወድ፣ በቃ በፌስታ ሊዤ እጄ እዛ ለብሳለሁ። እኔ አሁን እውነቴን ነው። የእኛ ደግሞ ያኔ ብዙም እንትን የለንም፣ ግን እንደዚህ አሁን እንደዚህ እንትን በሚባልበት ሰዓት የሚያስጠላሽ ነገር አለኝ ማለት ነው እንጂ እውነቴን ነው የምለው። በጣም አስቸጋሪ ነው በቃ። ወይ ይደረጋል፣ ዘመኑ ተለውጧል። ሁሉም ነገር እየተለወጠ ነው የመጣ ያለ እንደ ዘመናዊ ሰው መሆን አለብን እኛም እናንተ። ይሄቴ ደግሞ አግኝ አግኝቻታል አግኝቷል። ቤተሰቦች እንኳን ደስ አለኝ። እዚህ መጣ ነበረ። በቀደም አንድ ሁለት ቀን አልፏል። ከዛን ሳትደውል ቆይታ ደንግጬ ነበረ። ከዛ ደውላለች ለቤተሰብ ለቪዲዮ የሰራሽው አንቺ ነሽ? መቼ አልሰራሁም እኮ ገና፣ እኔ ዛሬ አንቺ እንዳልሽው እንደዚህ ብሎ ቪዲዮ ሰርቷል። ኖ እኔ ለመስራት ዛሬ ሰራለው፣ በቃ ከጠፋችብኝ፣ ብዬ ነበር ቤተሰቦችን ሲጠይቅ በቀደም አልደወለችም አሉ። ከዛ እስቲ ዛሬ አይቼ ደው በቃ፣ እኔ ፎቶ አላጥፍል ልጠይቅ፣ ሰው ካያት ሷ ከሰው ጋር ሁና ከሆነ ብዬ ነበር። ከዛ ተገኘች። ሷስ ደውልልሽ አለው ብላሻለች፣ አልም ከዛ እሺ አልኩ በቃ ስራ ጀምራለሁ ብላለች። ለዛ ደስታለኝ። እኔ ተጨንቄ ነበር። እግዚአብሔር ከጎደኛሽ ራሱ አንድ ጋር ስልክ ሲዘጋ እንዴት እንደምትጨነቂ ታውቂያለሽ። እግዚአብሔርን በቀደም ብዙ ነገር ፊትለፊቴ ታይተው አው ምንም ሰዓት በላት እንከራተታል እኮ። ለሰረሽ ለሰረሽ አሜን ካናብረ ደስታ ካለች ለቤተሰብ ብሎ ደግሞ በራሳ ስልክ ይሻላል። ለዛ ብዬ እኔም ለቤተሰብ ደውዬ ብያታለሁ። ከዚህም በፊት አሜን። ደስ አለ ልቤ፣ አረፈ እግዚአብሔር፣ ድካሜም ቀለለ። እናንቲ እስኪ ዱዋ አድርጉ የጸሎት ጸሎት የድ ድ ሚዛሪ

ኧረ በስመ አብ! አንድ ክላስ ነው። ሁሉ ክላስ አለው። ይሄ ሁሉ ክላስ ክላስ ክላስ። ጥፍሬ ነው አሳመመኝ

እናንተ ማታ አንድ ቤት እያለን አንድ ልጅ ታመጣ ሃይሚ ታማለች ብላ ስጽፍ እኔ የታለች ደንግጬ ነው። ወጣተለሽ መቼ አየች? እሷ ማታ አማለች ሃይሚ ታማለች ብላ ጻፈች። ምን ማለትሽ ነው ብለስ ስንከራከር ታማለች እቡ ወንድሟ ገደውዬ ወንድሟን እጠይቃታለሁ። ከዛ ስልክ ለምን እንደዘጋችው ታማለች አለኝ። ለወንድሟ ለማንኛውም የምትደውሉ ወንድሟ ኤፍሬም፣ እግዚአብሔር ያውቃል እኔ እኔ ከማንም አልሰማሁም። እግዚአብሔር ያውቃል። እግዚአብሔር ሰላም ያርጋል። ውሸት ነው፣ ውሸት ነው እንዳትል ጨናናቆ እሷ ግን ዩቱብ ላይ መምጣት አልፈለገችም፣ ቪዲዮ መምጣት አልፈለገችም አሉ እንጂ፣ ሌላ ነገር ደህና ናት። እኔ ጠይቂያለሁ። አላወራሁም፣ ትናንትና ጠዋት አላወራሁም፣ አልነገርኳቸውም። ትናንትና ነግሬያቸዋለሁ ሰምታችሁ ከሆነ ኖ ቪዲዮ ላይ ማ ማምጣታቸው እኮ መቼም አይቀርም። እሱን ሰርቶ አይደል እንዴ እንትን የሚሉ ስራቸው ላይ ላውኑ ነው ያውን ይቆያሉ ሊቆዩ ይችላሉ። እሱን ፈጣሪ ነው የሚያቀ አይሆና ሰው ሄዶ እንትን አይም ይየግን ከዚህ ያለ ብሩኬ ከማንም ጋር ማልማጣም ብላ ነበር አንድ ቀን ሰምታችሁ ቆም ፈጣሪ ያቃርብ። እኔ መጀመሪያ እንደዛ ብላ ባትናገር ይሻል ነበር። ለምን የሰው ልጁ ነው የማይጣላ ሰው የለም የማይትን የሚል ሰው የለም። ለምን ምን ብላ እኔ ያለሱ ማንም ጋር መጣም ያለችውን ድንገት የሰው ልጁ ነው መጋጨት እንዳለ አለ ምናምን በቃ

ይኮ እሱ ኮ ይከብደል ግን ረፍት ወስዳ በቃ ከሱ ጋ ስ ከሚታረቁ ድሬስ ከወንድሞቿን ማምጣት አለባት። ለምን ስራ ነዋ፣ ኮ እሱ ስራ። ወረኞች ናቸው ማለት ያኑት ወረኞች ናቸው። ደስ ሲያስጠሉ የአይነት ቶ ነበረ። አሁን ትናንትና ግን እኔ ምን ተረዳው መሰላችሁ? ብዙ ጊዜ እኔ እንገላታለን እናስገድላታለን ምናምን ስሉ ሴቶች ሴት አውቆ ነው እንጂ ሴት ለሴት አትጨከንም ምናምን ይል ነበረ። ግን ቤሩት ላይ እንደዚህ ያደረገችን ሴት ሲሰማ ደግሞ እነዚህ ልጆች እንደውም ቢያገኟት እንደዚህ ነው የሚቆራርጧት አደል? እንደ ብዬ አስብ። ለምን እንደዚህ ነው ሴቶች እሷን እንደገደሏት ብዬ አሰብ። በቃ ለምን ሁሌ እሷን አደረገው? ቢያገኟትማ ይዘራዘራ ልክ እንደ ልጅቷ ያደርጋል። በቃ ሴት ለካ እንደዚህ ጨካኝ ናቸው። እነሱ እንዲህ ነው በቃ እንዲያሰቡ ያደርጋሉ እኮ እሷን ቢያገኟት መዳን በጣም ገርሞላል። ሴሽነውር እኮ ነው። እግዚአብሔር ረ በስማም። ክፉ ክፉ አስበን ጌታ ጸሎት አድርጉ። እንደዚህ እሷን ሲገልብጡ ብላ አንገሽ ወደ ታች እየዘቀዘቋል ረበ ከታሽ ረ እንደዚህ አክቲቬ ለምንት ያለሽ እየተና እንደዚህ እያረጓት እንገላታለን፣ አንድ ምን እናረጋታለን የሚሉ እኮ ልክ እንደ ትናንትና ሴትዮ ናቸው እኮ። ተው እንደዚህ አይነት አታውሩ፣ በእናታችን ዝም በል ካፍም፣ ጥሩ አይደለም እኮ አፍ፣ እኮ ጥሩ አይደለም ሴጣን እኮ አፍ የሚጠብቀው ካፋችን መጥፎ መጥፎ ነገር ነው። በጣም ያናድዱሻላ ውዴ፣ ማርያምን ምንም ሳትበድላቸው እንደዚህ የሚሆኑባት እንደዚህ አይነት እግዚአብሔር አለላት። ከልጅነቷ ጀምሮ እዚህ ጋር ያደረሳት ኢየሱስ ክርስቶስ የናዝሬቱ ጌታ የድንግል ማርያም ልጅ አለ። እውነቴን ነው የምልሽ። በመስቀሉ ላይ ደሙን ያፈሰሰው ለእኛ ብሎ የሞተ አምላክ፣ እሱን ካመንሽው ማለት ነው። በሱ ኩሪ፣ በሰው ልጅ ከምትኮሪ በክርስቶስ ኩሪ፣ በመብረሃን ኩሪ። እሱ ያድንሻል፣ እንደፈጠረሽ ያድንሻል። እሷን እንገላታለን ብለው ሲመጡ ወደ ራሳቸው እግዚአብሔር አምላክ በክንዱ ይከላከልላታል። ለእሷ ያሰቡት ለራሳቸው ይሆናል። እውነቴን ነው የምልሽ ባለ ለእግዚአብሔር አለ የት ሄደ የፈጠራት አምላክ የልጅነቷ አምላክ የእዚህ ያደረሳት አምላክ የት ሄደ? ዝም ብሎ እኔ ይበላው ነው፣ አላውራም ብዬኩ። ዝም ብዬ እየሰማዋችሁ ነው። አንዳንዴ እኔ ያውሪ አውሪ ሲለይ ነው እንጅቶ አላወራም።